ሶስተኛ፣ ዑስማን ኢብን አፋን ይህ የኩራት መገለጫ ሰዓት ነው። እርሱ ሶስተኛ እውነትን ይዞ ይመራ የነበረ ሀሊፋ ነው። እርሱ ፓትሮሎሚክ ኡስማን ኢብን አፋን ኢብን አቢል ሲሆን እንደ ኢብን ኡመያ፣ ኢብን አብዱስ ሸምስ ኢብን አብዲ መናን አልቁረይሽ አልአማዊ አቡ አሚር እስልምናን ከመቀበሉ በፊት የነቢዩ ሴት ልጅ ሩቅያን አግብቶ ነበረ። ከሷ የተወለደ ወንድ ልጅንም አብዱላሂ ብሎ ሰይሞት ነበር። ከዛም በኋላ አብዱላሂ በመባል አቡ አብዱላሂ በመባል ይታወቅ ነበር። የእርሱ የበላይ ወይም ፓትሮኖሚክ አቡ አብዱላህ ነበረ። በተጨማሪም አቡ አሚርና አቡ ሌይላ እየተባለ ይጠራ ነበር። የእርሱ ሳቡሮኬት ደቀ መዝሙር ዛሩኒያ ነበረ። ስለ ውልደቱ ዑስማን ረዲያላሁ አንሁ ከኤለፋንት የዝሆኖች ወቅት እየተባለ ከሚታወቅ በፊት ስድስት ዓመታትን አስቀድሞ ነበር የተወለደው። ይህ ማለት ከዝሆኖቹ ፍልሰት አርባ ሰባት ዓመት አስቀድሞ ማለት ነው። በዚህ መሰረት ከነብዩ ሰለላሁ ዐለይሂ ወሰለም በነብይነት ከመታጨታቸው አስቀድሞ እድሜው 34 አመት ይሆኑ ነበረ። ስለ ቤተሰቡ የባኑ ኡመያ አባል እህ የእምነት ተከታይነት የሚጀምረው ከነብዩ አምስተኛ ቅድመ አያቱ አብድል መናፍ ጋር ይተያዘ ነበር። እናቱ አርዋ ቢንት ኩርያዝ ቢንት ራቢያ ቢንት ሐቢብ ቢንት አብዱል ሸምስ ስትሆን የሴት ቅድመ አያቱ የነቢዩ ሰለላሁ ዓለይሂ ወሰለም አክስት ቢያዳ ወይም አብዱል መሬ መሬት ሴት ልጅ ነበረች። በወቅቱ የነቢዩ ሴት ልጃቸው አግብታ ነበር። ሩቅያ በሁለተኛው አመት ስትሞት ኡሙል ኩልሱም አግብቶ ነበረ። ወንድ ልጁን በስድስት አመቱ በአራተኛው አመተ ሂጅራ ነበር የሞተው። በኋላም ፈትያ ቢንት ገዋዝን፣ እሙ አሚር ቢንት ጁበይድን፣ እሙ ቢንት ኡያናን እና ኒያሊያን አግብቶ ነበረ። ከእሙ አሚር ቢንት ጁንዱብ አሚር፣ ካሌድ፣ አባን፣ ዑመርና መርየም የተባሉ ልጆችንም ወልዷል። ከእሙ ቢንት ኡያያን ደግሞ አብዱል መሌክ የተሰኘ ልጅ ወልዷል። ከዚህ ሁሉም በላይ እውቀትና እውቅና የተገናጸፈው ልጅ ግን አባህን ነበረ። ስለ ባህሪያቱና አካላዊ ገጽታ፣ ኦስማን መልከ መልካም፣ ትሁት፣ መልከኛ ቁመት ያለው ጥቅጥቅ ያለ ጽም ያለውና በትከሻው ላይ የተዘናፈለ ጸጉር ያለው ሰው ነበረ። የቅድመ እስልምና ህይወቱ ኦስማን ሙስሊም ከመሆኑ በፊት ስለነበረ ህይወት ያለው ደረጃ በጥቂት በጣም ጥቂት ነው። በወጣትነቱ ነጋዴ እንደነበር ይወሳል። በንግድ ተግባራቱ ታማኝ ሰው ስለነበር በህዝቦቹ መካከል በባህሪው ስሙ ገናና ነበር። ወደ እስልምና ሃይማኖት እንዴት እንደገባ ኦስማን ኢብን አፋን በአቡበክር ጥሪ ነበር እስልምና ነው የተቀበለው። የህዝብ ፍልሰት ኦስማን ወደ አቢሲኒያ የተደረጉ የሁለት ህዝብ ፍልሰቶች ላይ ተሳትፎ ነበረ። ወደ መዲና የሚደረግ ፍልሰትም አዋጅ ትእዛዝ በተሰጠ ጊዜ ኦስማን ከሌሎች ሙስሊም ጋር አብሮ ተሰዶ ነበር። አራተኛው አሊይ ኢብን አቡ ጣሊብ ረዲ ላሁ አንሁ የነቢዩ ሰላላሁ አለይሂ ወሰለም የአጎት ልጅና አራተኛው የእስላም ሀሊፋ ነበሩ ሶሃባ ናቸው። አባታቸው አቡ ጣሊብ እናታቸው ፋጥማ ቢንት አሰድና አያታቸው አብዱል ምጣሊብ ሲሆኑ በዘር ቁሬሺ ናቸው። አቡል ሐሰን እና አቡ ቱራብ የጀግንነት ስማቸው ሲሆን ቅጽል ስማቸው ሀይደር ይባሉ ነበር። አለይ ረቱ ላህ አንሁ የአላህ አንበሳ ተብሎ በመባልም ይታወቃሉ። ውልደት አለይ

ባለቤታቸው ከሞቱባቸው በኋላ ኢስላምን ተቀብለው ወደ መዲና በስደት ተጉዘው ነበር። ወላጅነታቸው ወደ አኼራ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውን በመላክ ከፈናቸውን እንዲሆን አዘው ነበር። አለይ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ 14 ወንድ ልጆችና 9 ሴት ልጆች ነበራቸው። አለይ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማን ረዲ ላሁ አንሁ በማግባት ሐሰንን፣ ሁሴንን፣ ዘይነብ እና እሙ ኩልሱሙንም ወልደዋል። ባለቤታቸው ፋጢማ ረዲ ላሁ አንሁ በሕይወት እያለች ሌላ ሚስት አላገቡም ነበረ። ገጽታቸው ዓሊይ ኢብን አብጧሊብ ረዲ ላሁ አንሁ መካከለኛ ቁመት፣ ጥቁር ጸጉር፣ ትልልቅ አይኖች እና ጠቁር ያለ ጽሃም ነበሩ። ወደ እስልምና ነቢዩ ሰለላሁ ዐለይሂ ወሰለም የበኒ ሐሽም ዘር አባላት ቤታቸውን በመጋበዝ ስለ ኢስላም ምንነት አስረዷቸው። ራ አራ በልተው ከጨረሱ በኋላ የአቡ ጣሊብ ልጆች ሆይ እኔ ለዓለም ልጆች የተላኩ በተለይ በእናንተ ላይ የተላኩ የመጨረሻ ነቢይ ነኝ ከእናንተ መሃል ከእኔ ጎን በወንድምነት ና በጓደኝነት ከኔ የሚቆመ ማን ነው ብሎ ሲጠይቁ አሊ ብን አቡጣሊብ ረዲየላሁ አንሁ ብቻቸውን ብድግ ብሎ ቆሞ አጋርነታቸውን አሳይታቸዋል ስደት ነቢዩ ሰለላሁ ዐለይሂ ወሰለም ከመሰደዳቸው በፊት ለአልይ ብን አቡጣሊብ አንዳንድ ዕቃዎችና ለባለቤታቸው እንዲመልሱላቸው በአደራ መልኩ አስቀምጡ። አሊ ብኑ አቡ ጣሊብ በነቢዩ ሰለላሁ አለይሂ ወሰለም ቤት ውስጥ በማደር ነቢዩ ሰለላሁ አለይሂ ወሰለም ከጠላት በማስመለጥ ረድተዋቸዋል። ነቢዩ ሰለላሁ አለይሂ ወሰለም ከተሰደዱ በኋላ አሊ ብኑ አቡ ጣሊብ ወደ መዲና ተሰደዱ። አምስተኛ

የሮህሮሁ አላህ ባሪያ ማለት ነው። አብዱራህማን ኢብን አዋፍ ረዚ ላሁ አንሁ እስልምናን የተቀበለው ተቀበለው በአቡበክር ረዚ ላሁ አንሁ ሙስሊም ከሆኑ ከሁለት ቀናት በኋላ ነበር። አብዱራህማን ብን አዋፍ ረዚ ላሁ አንሁ ወደ አቢሲኒያ ከተሰደዱት ሰሃቦች ውስጥ አንዱ ነበሩ። ወዲ አቢሲኒያ ከተሰደዱ በኋላ የመካ ሙስሊሞች ሰላም መሆናቸውን ሰምቶ እየተመለሰ ያለ ወሬው ውሸት በመሆኑ ድጋሚ ወደ አቢሲኒያ ተመለሰ። አብዱራህማን ኢብኑ አዋን አዋፍ ረዲየላሁ ዐንሁ በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ከሳኢድ ብን አራቢያ ረዲየላሁ ዐንሁ ወንድማዊነት ፈጠረ። ይህ ወንድማዊ ጥምረታቸው ማህበራዊ ግንኙነት ጠንካራ ለማድረግ ነበረ። አብዱራህማን ኢብን አዋፍ ረዲየላሁ ዐንሁ በንግድ ዓለም በመግባት ትንንሽ እቃዎችን እያያዘ እየገዛ ይሸጥ ነበረ። በዚያ ሁኔታ ላይ እያለ ትዳር መሰረተ። ለዋሊማ ለሴቷ የሚሰጥ ገንዘብ ነቢዩ ሰለላሁ አለይሂ ወሰለም አንድ በግ እንኳን ቢሆን ሊኖር ይገባል አሉት። ነቢዩ ሰለላሁ አለይሂ ወሰለም በደስታ ሀብትን የበረካ ያደርግልህ ብሎ መረቁት። አብዱራህማን ኢብን አዋፍ ረዲላአንሁ በበድርና በእሁድ ዘመቻ ላይ ተሳትፏል። በእሁድ ዘመቻ ላይ ከሀያ በላይ ቦታዎች ቆስሏል። አብዱራህማን ኢብን አዋፍ ረዲላአንሁ ሀብታምና ችር የሆነ ሰው ነበረ። ለተቡክ ዘመቻ 200 ዋቂያ ወርቅ አበርግቷል። የሙስሊሞች ሰራዊት ለተቡክ ዘመቻ ወጡ። የሰላት ሰዓት ደረሰ። ነቢይ ለ በቦታው ላይ ስላልነበሩ ሙስሊሞች አብዱራህማን እብናዋ ፍረት አላሃንሁ እንዲያሰግድ መረጡት። አብዱራህማን እብናዋ ፍረት አላሃንሁ የመጀመሪያውን ረካ እንደጨረሱ ነቢዩ ሰለላሁ ዐለይሂ ወሰለም መጡና ከአብዱራህማን እብናዋ ፍረት አላሃንሁ ኋላ ሆኖ አብሮ ሰገዱ። ምንኛ አስደሳች ነው! ምንኛ ክብር ነው! የአላህን በላጩን ፍጥረት እንደማሰገድ የሚያስደስት ነገር ምን አለ? ነብዩ ሰለ ላሁ ለ ወሰለም ወደ አሄራ ከሄዱ በኋላ የነቢዩ ሰለ ላሁ ለ ወሰለም ሚስቶች በመንከባከብና በመደገፍ ከጎናቸው ቆሙ። በንግድ ያገኘውን አርባ ሺህ ድናር ለበኑ ዛህርዮኖች ለነቢዩ ስለላሁ ለ ወሰለም ሚስቶችና ለድሆች አከፋፈሉ። ነቢዩ ስለላሁ ለ ወሰለም ለአብዱራህማን ኢብን አዋፍ ረዲያላሁ አንሁ ያደረጉት ዱዓ ህይወቱን በሙሉ ረድቶታል። ሀብት ሀብቶ የበረካ ሆኖ ከሰሀቦች ውስጥ ሀብታም ሶሀባ ነበረ። በመዲና በነበረው ንግዱ የመዲና ሰዎች ዱቄት፣ ስንዴ፣ ልብስ፣ ሽቶና የተለያዩ ቁሳቁሶችን እያመጣ ያከፋፍል ነበረ። የአብዱራህማን ኢብን አውፍ ረዲያላሁ አንሁ ቸርነት በዚህ ብቻ የሚያፍ የሚያበቃ ነገር አልነበረም። በሚስጥር የሚያደርጋቸው ሊጌሳ ብዙ ነበረ። ከሚጠቀሱት ውስጥ አርባ ሺ የብር ድርሃም፣ አርባ ሺ የወርቅ ዲናር፣ ሁለት መቶ ዋቅያ ወርቅ፣ አምስት መቶ ፈረስ ለሙጃሂዶች እና አንድ ሺ አምስት መቶ ግመሎች፣ አራት መቶ ዲናር ወርቅ ለበድር ተመላሾች ወዘተ።